ሰላም ጤና አስተልን ከአንከር ሚዲያ ዝግጅት ክፍል የአክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ይዤ መጥቻለሁ። መሳይ መኮንን ነኝ። በምስራቅ አርሲ እየተካሄደ ያለው የኦርቶዶክስ እምነት ተከታዮችን ግድያ ለመመርመር ዘጠኝ አባላት ያሉት የሉካን ቡድን ያሰማራው የኢትዮጵያ የሃይማኖት ተቋማት ጉባኤ የደረሰበትን የምርመራ ውጤት እንዲቀለብስ መደረጉ ተገለጸ። ግድያው እየቀጠለ ባለበትና አሁንም በስፋት እየተካሄደ መሆኑ እየታወቀ ምርመራ ማድረግ ያስፈለገበት ምክንያት አነጋጋሪ በሆነበት በዚህን ወቅት ባለፈው ሳምንት ወደ አርሲ የተሰማራው የሃይማኖት ተቋማት የሉካን ቡድን ብልጽግና ፓርቲን የማይጎዳ ከጠቅላይ ሚኒስትር ጽህፈት ቤት በተሰጠ ትዕዛዝ የግኝት ውጤቱ መቀልበሱን ነው ለአንከር ሚዲያ በደረሰ መረጃ ላይ የተመለከተው። ምንም እንኳን የልዑካን ቡድኑ የመጀመሪያ ደረጃ የምርመራ ውጤት ብልጽግናን የሚጎዳ እንዳልሆነ የገለጹት ምንጮች ነገር ግን አብይ አህመድ በቀጥታ ለተቋማት ጉባኤ ጸሐፊ ለቀትጎሃን ታጋይ ታደለ በመደወል በግድያው የጀዋር መሐመድ እጅ እንዳለበትና ከሸኔ ጋር በመተባበር የተፈጸመ ነው የሚል መደምደ ደያ እንዲሰጥበት ትዕዛዝ ማስተላለፉን ከምንጮች መረጃ ለማወቅ ተችሏል። ሊቀ ትግዋን ታጋይም የሉካን ቡድን አባላቱን በአስቸኳይ በመጥራት ከጠቅላይ ሚኒስትሩ ጽህፈት ቤት የተላለፈ መመሪያ አለ በማለት ከአብይ አህመድ የተሰጠውን ትዕዛዝ ያሳወቃቸው ሲሆን የሉካን ቡድኑ ለሁለት ተከፍሎ መግባባት ሳይችል ከቆየ በኋላ የጀዋር መሐመድ ስም እንዲወጣና ሸኔ ለግድያው ተጠያቂ ነው የሚል መደምደሚያ እንዲሰጠው በሚል የቀረበውን ሪፖርት በመስማ ማት የመጀመሪያ ደረጃ ውጤቱ መዘጋጀቱን ለማወቅ ተችሏል። የኢትዮጵያ የሃይማኖት ተቋማት ጉባኤ የማጣራት ስልጣንና ኃላፊነት ሳይኖረው የብልጽግናውን አገዛዝ ገጽታ የሚያስተካክል ሪፖርት እንዲያወጣ በሚል ወደ ስፍራው የልዑካን ቡድን መላኩ በጉዳዩ ዙሪያ የአብይ አህመድ አገዛዝ ከተጠያቂነት ለመሸሽ መወሰኑን የሚያመላክት ተደርጎ ተወስዷል። የልዑካን ቡድኑ በምርመራ ደረስኩበት የሚለው ድምዳሜ በስም ያልተጠቀሰ አንድ ታጣቂ ቡድን ግድያውን እየፈጸመ እንዳለ የሚያሳይ ቢሆንም በአብይ አህመድ በኩል በቂ አይደለም ሸኔና ጃዋር መሐመድ ይጨመሩበት የሚል ትዕዛዝ መተላለፉ ጉዳዩን ለአንዳንድ የሉካን ቡድኑ አባላት ግራም የሚያጋባ እንዳደረገ ነው የደረሰን መረጃ የሚያመለክተው። የአርሲው ግድያ እየተከናወነ ያለው በሻርካ ወረዳ አስተዳዳሪ ሙሉ ፈቃድና የሎጂስቲክ አቅርቦት መሆኑ እየተነገረ ባለበትና የአብይ አህመድ አገዛዝ ግድያውን ለማስቆም የወሰደው አንዳችም እርምጃ እንደሌለ በስፋት እየተገ መገለጽ ባለበት በዚህ ወቅት እውነታውን ለመሸፋፈን የሚደረገው የአገዛዙ ሙከራ በቀጠናው የበለጠ ግድያ ሊኖር እንደሚችል የሚጠቁም ነው ሲሉ መረጃውን ለአንከር ሚዲያ ያደረሱና ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። በአብይ አህመድ ትዕዛዝ የተቀለበሰውና በኢትዮጵያ የሃይማኖት ተቋማት ጉባኤ የተዘጋጀው የምርመራ ሪፖርት የፊታችን ማክሰኞ በአርባ ምንጭ ከተማ በሚዘጋጀው ሀገር አቀፍ የሰላም ኮንፈረንስ ላይ ይፋ እንደሚደረግ በሊቀ ብርሃን ታጋይ ታደለ ፊርማ በተሰራጨው ደብዳቤ ላይ ተመልክቷል። አሁንም የታገቱ በርካታ ሰዎች መኖራቸውንና ግድያውን የሚፈጽሙት ታጣቂዎች ምረት በሌለው በአሰቃቂ ሁኔታ መግደላቸውን መቀጠላቸው እየታወቀ የሃይማኖት ተቋማት ጉባኤ ግድያው ሳይቆም ምርመራ ማካሄዱ የብልጽግናውን አገዛዝ ለመከላከል የሚያደርገውን የተለመደ አካሄድ የሚያጋልጥ እንደሆነም ተመልክቷል። በሌላ በኩል በአንድ መግለጫ ብቻ ስለ ጉዳዩ ግልጽ ያልሆነ መልዕክት ያስተላለፈችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በምዕመናን የሚቀርብባት ተቃውሞ እየተጠናከረ ነው። ጫናው በዛብን ያሉት ጥቂት አባቶች በግላቸው ወጥተው ድምፅ ማሰማታቸው በቂ አይደለም። ቤተ ክርስቲያኒቱ በተቋም ደረጃ ጠንከር ያለ አቋም ልታሳይ ይገባል። ለሕዝበ ክርስቲያኑ ጥሪ በማድረግ አገዛዙ ግድያውን እንዲያስቆም ማድረግ ከየትኛውም ወቅታዊ ኃላፊነቷ ቀድሞ መደረግ አለበት የሚል የተቃውሞ ድምፆች እየተሰሙ ነው። የቤተ ክርስቲያኒቱ ፓትሪያርክ ብፁዕ ወቅዱ ቅዱስ አቡነ ማቲያስን ጨምሮ በርካታ የሲኖዶሱ አባላት የሆኑ ሊቀነ ጳጳሳት ህዝበ ክርስቲያኑን እያስጨነቅ ያለውን የአርሲውን ጉዳይ ወደ ጎን ትተው በአንድ የቀብር ስነ ስርዓት ላይ ተገኝተው ሐዘናቸውን የገለጹበት ሁኔታም መነጋገሪያ ሆኗል። በምስራቅ አርሲ ግድያውን ማስቆምና፣ ለተገደሉት የቤተ ክርስቲያኒቱ ልጆች በሀገር አቀፍ ደረጃ ጸሎተ ፍትሃት ማድረግ የሚገባቸው አባቶች ዝምታቸው በምዕመናን ዘንድ ከፍተኛ ቁጣ መቀስቀሱን ነው በማህበራዊ ሚዲያዎች እየተካሄደ ካለው ስለ አሪ ሲው ግድያ ዝማንልም ዘመቻ ለመረዳት የተቻለው። ይህ በእንዲህ እንዳለ የኦሮሞ ነጻነት ሰራዊት ኦላ የምስራቅ አርሲውን ግድያ በተመለከተ የአገዛዙ የእርስ በርስ የማፋጀት ሴራ አካል ነው ሲላወገዘው በብልጽግና አገዛዝ የአሰተኛ መረጃ ስርጭት እየተደረገ ያለውን የማደናገር ዘመቻ ህብረተሰቡ በጥንቃቄ እንዲመለከተውም የኦሮሞ ነጻነት ሰራዊት ኦላ ሰሞኑን ባወጣው መግለጫ አስታውቋል። ኦላ የመንግስት ተልዕኮ አስፈጻሚ በሆኑ ኃይሎች የሚካሄደው ጥቃት ወደ አስከፊ የእርስ በርስ ግጭት ሊያመራ እንደሚችል በመግለጽ በአርሲ እየተካሄደ ያለው የኦርቶዶክሳውያን ግድያም በመንግስት ተልዕኮ አስፈጻሚ በሆኑ ኃይሎች የሚደረግ መሆኑን ገልጿል። አገዛዙ ከኦሮሞ ነጻነት ሰራዊት ጋር ድርድር ሊጀመር ነው የሚል ከእውነት የራቀ መረጃ በማሰራጨት የማደናገር ስልቱን አጠናክሮ ቀጥሏል ሲልም ገልጿል። በተያያዘ ዜና በአርሲም በዚህ ሰሞንም ግድያው እንደቀጠለ መሆኑን የሚያሳዩ መረጃዎች የወጡ ነው። የጥምረት ለቤተ ክርስቲያን ዓለም አቀፍ ንቅናቄ አመራር አባል መምህር ነዋይ ካሳሁን ችግሩ እየተባባሰ ነው። የአባቶች ዝምታ ደግሞ አስደንጋጭ ነው ይላሉ። እንደ ወትሮው እንግዲህ ከዚህ ከመስከረም ወር ከነሐሴ ወር ወዲህ ከፍተኛ የሆነ የኦርቶዶክሳውያንን ግድያ በተለያዩ ወረዳዎች ሲመዘገብ ቆይቷል። በተለይ ደግሞ በዚህ በሸርካ ወረዳ፣ በመርቲ፣ በአቦምሳ እነዚህ እነዚህ አካባቢዎች በጣም ሰፊ የሆነ የክርስቲያኖችን ጅምላ ጭፍጨፋ ነው ያገዳደሉ ሁኔታ በጣም በጣም ይዘገናል የሚሰማው ከሁለት አመት ህፃን እስከ ሰባ አመት ሽማግሌ ድረስ ማንንም ማንንም ሳይመርጥ በተለያዩ ስራዎች ላይ ተሰማርተው ባሉ በወቅቱ ኦርቶዶክሷን እየተገደሉ ያሉት እንግዲህ መስተ መጨረሻ ላይም ከነዛ ሰሞኑን ከምናስባቸው ከሀያ አምስቱ በኋላ እንደገና ሌሎች አምስት ሰዎች የእርሻ ስራ ላይ እያሉ ከስራቸው አረፍ ብለው ምሳ እየበሉ ሳለ ነው ታጣቂዎች መሳሪያ የታጠቁ አክራሪዎች ከበሁሉንም እየጨፈጨፏቸው እንደዚ እዚሁ ደግሞ ባልና ሚስትንም እንደዚሁ በእሳት ቃጥለው ለብልበው ነው የገደሉት። አሁን ላይ ያለው ሁኔታ መሳይ፣ በጣም በጣም በጣም ልብ የሚነካ ነው። እግራቸው ባወጣቸው በሄዱበት በሚችሉበት ቦታ ሁሉ ነፍስ ያውጭኝ እያሉ የሚሰደዱ ክርስቲያኖች ኦርቶዶክሳውያን በጣም ብዙ ናቸው። የሚያደርጉትን የሚጨብጡትን አጥተዋል። እነሱ አንዳንዶቹ ያው መንግስት ይድረስልን ይላሉ፣ የሚደርስላቸው አካል የለም። መውጣት የሚችለው መሄድ የሚችለው ሁሉ ከአካባቢው እየለቀቀ እየሄደ ነው። በጣም በርካታ ወረዳዎች ከኦርቶዶክሳውያን ነጻ ሆነዋል። መሬታቸውን ለቀው ሄደዋል። እነዚህኛዎቹ መሄጃ የለንም መሸሻ የለንም ያሉት ናቸው ቀርተው እንግዲህ እንደዚህ አይነት መከራና ሰማዕትነት እየተቀበሉ ያሉት የተረፉ ደግሞ በጣም በርካቶች በስጋት ደግሞ አሁንም እጅግ በቁጥር በርካታ የሆኑ ታፍነው ተወስደዋል። እነዛም የደረሱበት አይታወቅም። ቤተሰቦቻቸው ነገ ከነጎዲያ ሞት እንሰማለን እያሉ በጣም በስነ ልቦና የተረሹበት ነው። ድረሱልን ድረሱልን ነው የሚሉት ግን እንዴት ነው መድረስ የሚቻልበት መንገድ ሁሉ ሩቅ ሆነ። በቅርብ ያሉት ሊጮህላቸው፣ ሊደርሱላቸው በአካባቢው ካለው የመንግስትም መዋቅር ጋር ሊገናኙ የሚችሉት የቤተ ክህነቱ ሰዎች ናቸው። እነሱ ደግሞ በራቸውን ዘግተው ተቀምጠዋል። በዚያ ላይ ደግሞ ሶስተኛ ቆስለው የተረፉ ህጻናቱ፣ አረጋውያኑ በጣም በርካቶች የተለያየ ሆስፒታል ክሊኒክ ገብተዋል። እነዚያን እንዴናችሁ የሚላቸው የለም። በአሁኑ ሰዓት እንደምታቀው የመታከሚያ ገንዘብ በጣም ትልቅ ነው። በወረዳ ደረጃ የምትታከሙ አይደለም። ወደ ክፍለ ሀገር ይመጣሉ። ወደ አዳማ ይመጡ አሉ፣ ወደ አዲስ አበባ ይመጡዋሉ፣ ወደ ወላይታ ይሄዱዋሉ። እነዚህ ሁሉ በመካራና በጭንቅ ላይ ያሉበት ሁኔታ ነው ያለው። መሳይ፣ እንደው መመሪ ነዋይ ከቤተ ክርስቲያኒቱም ሆነ ከቤተ መንግስቱ የምንሰማው ነገር የለም። ከተገደሉትና እስካሁን ከሰማና ቸው በጣም ስሜትን ከሚጎዱ ክስተቶች የወደፊቱ የበለጠ የሚያሰጋ እንደሆነ ነው የምንሰማው። ኢትዮጵያውያን በተፈጠሩበት ቀያቸው በራሳቸው ምንም ነገር ሌላ የሚያውቁት ነገር የለም። የፖለቲካ አጀንዳም የላቸው፣ ሌላም ነገር ምንም የላቸውም። እነሱ ጭምር ነው እየተገደሉ ያለትና፣ ቤተ መንግስትም በቤተ ክህነትም ያለው ምላሽ በጣም በጣም ስሜትን የሚጎዳ ነው። ግን አንዳንድ አባቶች እየወጡ ነው ያሉት። በቂ ነው ወይ? እነዚህ አባቶች ስለማን ነው የሚያወሩት? ውሳኔ መወሰን ያለባቸው እነሱ ሆነው እንደ ሌላው የህብረተሰብ ክፍል አብረው አልቃሽ መሆናቸው በራሱ ነገር ወዴት እያመራን ነው የሚል ጥያቄን እየፈጠረን ያለው። መምህር ነዋይ፣ እውነት ነው እንግዲህ። በጥቅሉ አባቶችም የኢትዮጵያ ህዝብም ኦርቶዶክሳውያንም ሊያውቁት የሚገባቸው የዚህ መንግስት አኗኗር ህልውና እስከ ቀጠለ ድረስ የኦርቶዶክሳውያን የኢትዮጵያውያን፣ የሁሉም ዜጎች ስቃይና እልቂት ይቀጥላል። ይሄንን ሁሉም ሰው እንዲያውቀው ያስፈልጋል። ሌላው ያነሳው ነገር አባቶች ይናገራሉ የሚለው በምን ደረጃ እና በምን ልክ ነው የሚናገሩት? በአንዳንድ ቦታ በበዓላት ላይ ተገኝተው እየሞትን ነው እየተገደልን ነው የሚለውንማ ብዙዎቹ ይናገሩታል። ካህናት ሞቱብን የሚለውን ፓትሪያርኩ አንስተውታል። ያንን አንስተውት ግን በጥበብ እናልፈዋለን እኛን ሳይነካ ነው ያሉት። እኛን ሳይነካ እንዴ! በተገኘው መድረክና ንግሥ ላይ ብቻ እንደው ተናግረዋል ለመባል ነው ወይ? ጳጳሳት ማለት እኮ በቤተ ክርስቲያኑ ጉዳይ ላይ ወሳኝ ሰዎች ናቸው። መቀመጥ ያገለበትን አቅጣጫ ያስቀምጣሉ። ስብከት አይደለም አሁን፣ ስብከት አይደለም የሚያድነን የሚያድነን ተግባራዊ ምላሽ እንደ ቤተ ክርስቲያን ነው። ምዕመኑማ ሞቷል። አንድ አባት የዚህ ሰበካ ጉባኤ ጠቅላላ ሰበካ መንፈሳዊ ጉባኤ ላይ ካህናቱን፣ እናንተ ከሰላም ይበልጥ ነገር የለም፣ አትግደሌ የሚለውን ነገር አስተምሩ ኢትቅትል በል አትግደል፣ አትፍሯችኋል የሚሞተውን ሰው አትግደል ብለው አስተምር አስተምሩ ብሎ መናገር፣ ከሞት ያመለጡ ሰዎች የሚገደሉ ሰዎችን እንዴ ላለመሞት ታገሉ የሚል ትምህርት ማስተማር አንድ ነገር ነው። በምንም ይሁን በምንም የሚገደለውን ሰው አትግደል ብላችሁ አስተምሩ የሚል የመድረክ የቃላት ጨዋታ ነው የሚሆነው። አሁንም አባቶች በተለያዩ ቦታ ላይ ሲናገሩ ሰማለው። ጥሩ ነው መናገራቸው። ነገር ግን እርሱ አይደለም መፍትሄው የሚሆነው። ሰበሰቡ ምን አደረጉ? ሀገረ ስብከት ተከፋፍለው ገንዘብ ተከፋፍለው በጀት ተከፋፍለው እከሌ ወደ ከሌ ተመደብ የሚለውን የራሳቸውን ጉዳይ ካዩ በኋላ ምዕመኑ እየሞተ ነው፣ እየተገደለ ነው፣ እያለቀ ነው። ይሄ የምንሰበስበው ገንዘብ ይሄ የምንኖርበት ገንዘብ እንዲህ የምንኖርበት ህዝብ እኮ እያለቀ ነው የሚል አጀንዳ እኳ አላነሱም፣ አልተወያዩ። ታዲያ የምን መዝገብ ማስያዝ ወይም ሪከርድ ማስቆጠር ነው? በየንቅሱ ላይ ብቻ መጮ። ምዕመኑ እኮ ግራ ገብቶታል። የሚጠብቀው እኮ አባቶቹን ነው አባቶቹ አንድ ሁለት ሶስት አራት አምስት ብለው አስተባብረው በግል አይደለም በጋራ አስተባብረው ይህን ህዝብ መምራት ያለባቸው እሱ ተሰብስበው ወደሚገላቸው አካል ሄደው ለምንድን ነው የምታስገድለን ማለት እኮ አለባቸው ወደ መንግስት አካል አሜሪካን ፋኖን በተመለከተ ውስጥ ለውስጥ ስትከተለው የነበረውን አቋም ልትቀይረው መሆኑ ተገለጸ። የፋኖን ኃይል ትርጉም ያለውና በቀጠናው አዎንታዊ ተጽዕኖ ፈጣሪ መሆን የሚችል አቅም ያለው ነው የሚለውን አቋም ልታራምድ በዝግጅት ላይ እንዳለች ነው ከዲፕሎማቲክ ማህበረሰብ ለአንከር ሚዲያ በደረሰው መረጃ ላይ ተመለከተው። የፋኖን ትግል በጥርጣሬ የምትመለከተው የተበታተነና ለቀጠናው ሰላም ስጋት ነው የሚል አቋም ውስጥ ለውስጥ እንደነበራት የሚገልጹ የገለጹት ምንጮች ከቅርብ ጊዜ ወዲህ ይህን አቋሟን እያጤነችውና ፋኖን በአፍሪካው ቀንድ አዎንታዊ ተጽዕኖ ያለው ኃይል ነው ወደሚል ድምዳሜ ላይም እየደረሰች መሆኑ ተመልክቷል። በአብይ አህመድ አገዛዝ እምነት የሌላት አሜሪካን ቀጠናው ወደ ለየለት አለመረጋጋት ውስጥ እንዳይገባ በሚል ጫናዋን በማላላት መቆየቷን የሚጠቅሱት የዲፕሎማቲክ ማህበረሰብ ምንጮች እንደ ፋኖ ያሉ ኃይሎች የአደረጃጀትና የመዋቅር ጉድለታቸውን አስተካክለው የሚመጡ ከሆነ አብራቸው በመ ስርዓት አብይ አህመድ የደቀነውን የህልውና አደጋ ማስቀረት ይቻላል የሚል አቋም ላይ መድረሷን አመልክተዋል። ይህ ለፋኖ ኃይሎች ትልቅ ድል ነው። በቀጣይ ዲፕሎማሲያዊ ግንኙነት ለመፍጠርና የፋኖን ትግል በዓለም አቀፉ መድረክ ላይ እንዲተዋወቅ እድሉን እንደሚሰጠው የገለጹት የአንከር ሚዲያ ምንጮች በቅርቡ ይህን የተመለከተ አንዳንድ እርምጃዎች በአሜሪካን በኩል ሊወሰዱ እንደሚችልም ጠቁመዋል። አብይ አህመድ ፋኖን በሽብርተኝነት ለመፈረጅ አቅዶ ሲንቀሳቀስ እንደነበረና ፋኖን በተመለከተም የአሜሪካና የሌሎች የምዕራብ ሀገራትን አመለካከት እየተቀየረ መሆኑን በማረጋገጡ የማስፈረጅ ተልእኮውን እንደተሆነው ለማወቅ የተቻለው እስከ 2018 እንደ ኢትዮጵያ አቆጣጠር መግቢያ ድረስ ፋኖን ማጥፋት ካልቻልን በአዲሱ አመት የህዝብ ተወካዮች ምክር ቤት ሽብርተኛ በሚል እንዲፈርጀው በማድረግ በዓለም አቀፉ ማህበረሰብ ዘንድ ፋኖ እንዲወገዝና እንዲገለል እናደርጋለን የሚለው የአብይ አህመድ እቅድ አሜሪካና ሌሎች ምዕራባውያን ሀገራት አቋማ መሆናቸውን እየቀየሩ መሆናቸውን ተከትሎ የፋኖን ፍረጃ ምክር ቤቱ ጋር ሳይደርስ መቀልበሱን ከምንጮች መረጃ ለመረዳት ተችሏል። አሜሪካና ሌሎች ምዕራባውያን ሀገራት ለፋኖ አሉታዊ አመለካከት እንዳላቸው፣ የፋኖን ትግል እውቅና ለመስጠት እንደሚቸገሩ፣ በተለይም ያልተማከልና ወጥነት የሌለው መዋቅር ከመኖሩ ጋር ተያይዞ ለቀጠናው ስጋት የሚፈጥር ነው የሚል አቋም በውስጥ ለውስጥ ሲያራምዱ መቆየታቸውን የሚጠቅሱት የዲፕሎማቲክ ማህበረሰብ አካላት ከቅር ከቅርብ ጊዜ ወዲህም ፋኖ እያሳያቸው ባለውና የዓለም አቀፉ ማህበረሰብን ትኩረት እያገኙ የመጡ እርምጃዎች መወሰዳቸውን ተከትሎ ምዕራባውያን ሲያራምዱ የቆዩትን አመለካከት ለማጤን መወሰናቸው ተመልክቷል። ባለፈው በጎጃም የመንግስታቱ ድርጅት ተሽከርካሪዎች በፋኖ ቀጠናዎች ለመንቀሳቀስ ፍቃድ ጠይቆ የፋኖ ኃይሎች የደህንነት ከለላ በመስጠት ትብብር ማሳየታቸው በዓለም አቀፉ ማህበረሰብ ዘንድ የፋኖን ገጽታ እንዲቀየር ማድረጉ ተመልክቷል። በተለያዩ ጊዜያት የፋኖ ቡድኑ ኃይሎች የማረኳቸውን የአብይ አህመድ ወታደሮችን ተንከባክበውና በልዩ ሁኔታ ጠብቀው ለዓለም አቀፉ ቀይ መስቀል ማህበር ለማስረከብ ጥሪ ያደረጉባቸው አጋጣሚዎች ስለ ፋኖ ያለውን አመለካከት እንዲለወጥ ያደረጉ ሲሆን፣ በቅርቡም በዘመቻ አደም ወሎ ላይ በተካሄደም መጠነ ሰፊ ኦፕሬሽን የተማረኩና የቆሰሉ የአብይ አህመድ ወታደሮችን ይፋዊ በሆነ ግንኙነት የዓለም አቀፉ ቀይ መስቀል ኮሚቴ መረከቡ ለፋኖ አዎንታዊ ገጽታ እንዲኖርና በአብይ አህመድ ዛዝ የተሰራጨውን ፕሮፓጋንዳ እንዲከስም ማድረጉ ተመልክቷል። ከአንድ ሳምንት በፊት የእንግሊዝ ኤምባሲ አንድ ዜጋው መታገቱን ተከትሎ ለፋኖ መዋቅር ደብዳቤ በመጻፍ የታገተው እንግሊዛዊ መለቀቁን ምዕራባውያን ሀገራት በቀጣይ ፋኖን በተመለከተ የሚያራምዱትን አቋም እንዲያጤኑት ማድረጉም ተያይዞ ተገልጿል። አንከር ሚዲያ ከአሜሪካን የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ዴስክ ላይ ከሚሰሩ ኃላፊዎች ጋር ቅርበት ካላቸው ምንጮች ያገኘው መረጃ እንደሚያመለክተው አሜሪካን ፋኖን በተመለከተ ግልጽ የሆነ አቋሟን ይፋ የምታደርግና በአብይ አህመድ ላይ ጫና በመፍጠር እውነተኛ ድርድር እንዲጀመር ልታደርግ አቅዳለች። የፋኖ ኃይሎች አሁን ባላቸው የመዋቅር ክፍተት እውነተኛ ድርድር ለማድረግ የሚያስችላቸውን አቅም እንዳያሳጣቸው ከወዲሁ ከፍተኛ ጥንቃቄ ማድረግ አለባቸው ብለዋል መረጃውን ያደረሱን የአንከር ሚዲያ ምንጮች።

እንዲህ እንዳለ በተለያዩ የአማራ ቀጠናዎች በፋኖ ኃይሎች የሚካሄደው የህልውና ተጋድሎ ተጠናክሮ መቀጠሉ ተገለጸ። ለአንከር ሚዲያ የሚደርሱ መረጃዎች እንደሚያመለክቱት በስልጠናና በአደረጃጀት እንቅስቃሴዎች ላይ መጠነ ሰፊ ትኩረት በመስጠት ወቅታዊ ስራዎችን እያከናወኑ ያሉት የፋኖ መዋቅሮች በተጓዳኝ በአብይ አህመድ ሰራዊት ላይ ጥቃቶችን በመክፈት ድል እየተቀዳጁ መሆናቸውን ከየቀጠናው ከሚደርሱን መረጃዎች ለማወቅ ተችሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ አማራ ቀጠና ሚኒሊክ እዝ በደሴ ከተማ ዙሪያ ልዩ ስሙ አጥንት መስበሪያና እሁዲት በተባሉ አካባቢዎች በከፈተው ወታደራዊ ጥቃት በአገዛዙ ጦር ካምፕ ላይ ጉዳት ማድረሱን ያስታወቀ ሲሆን ጥቃቱን መቋቋም ያቃተው የአገዛዙ ጥምር ጦር ወደ ኩታበርና ወደ ደሴ መሸሹን ለማወቅ ተችሏል። በሌላ አቅጣጫም በላስታ ሳምኖ ኮር ስር የሚገኘው ተከዜ ክፍለ ጦር በአገዛዙ ሰራዊት ላይ ከጋሸናና ወልዲያ መካከል በምትገኘው ኩል መስክ ከተማ ላይ ቻይና ካምፕ በሚል በሚጠራው ወታደራዊ ምሽግ ጥቃት በመፈጸም በኦራል ተጭኖ ለግዳጅ የተዘጋጀ ዙ 23ና አራት የዙ 23 ተኳሾችና ኦፕሬተሮችን መደምሰሱን ከዙ በደረሰን መረጃ ላይ ተመልክቷል። የዘውትር ተሳታፊያችን ያለፉትን ሁለት ቀናት የአውደ ውጊያ መረጃዎችን ሰብስቦ እንዲያቀርብልናል። በምዕራብ ኢትዮጵያ በምዕራብ ጎንደር አካባቢ በመተማ ዮሐንስ ወረዳ ጓንግ ተብሎ በሚጠራው አካባቢ በተደረገ ውጊያ የብልጽግና አገዛዝ ከባድ ሽንፈት እንደደረሰበት መረጃዎች ያመላክታሉ። በኢትዮጵያና በሱዳን ድንበር ዙሪያ በምትገኘው መተማ ዮሐንስ ወረዳ አራተኛ ቀኑን ባስቆጠረው ከባድ ውጊያ እየተካሄደ የሚገኝ ሲሆን በወረዳው ባለፉት ሶስት ቀናት በተደረገው ከባድ ውጊያ ለደረሰባቸው የአገዛዙ ወታደር እገዛ ለማድረግ መነሻውን ከምዕራብ አርማጭሆ ማሰሮ ደንብ ያደረገ ተጨማሪ ኃይል ወደ መተማ እየተጓዘ እንዳለ፣ መተማ ወረዳ ልዩ ስሙ ጓንግ ተብሎ በሚጠቀሰው አካባቢ ላይ ሌላ ያልታሰበ ድንገተኛ ጥቃት ተከፍቶባቸው ከፍተኛ ክሳራ መድረሱን አስታውቀዋል። በዚህ ድንገተኛ ጥቃት በርካታ የአገዛዙ ጥምር ወታደር ሙትና ቁስለኛ መደረጋቸው ሲነገር፣ ከውጊያ በኋላ አንድ አይሽዙ ኤፍኤስአር ተሽከርካሪ ሙሉ የአገዛዙን ጦር አስክሬን ሁለት አምቡላንሶች ሙሉ ቁስለኛ ጭኖ ወደ ማሰሮ ደንብ ተወስዷል፣ በማለት የአፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳኮር ህዝብ ግንኙነት አስታውቋል። ይህ በእንዲህ እንዳለ በዛሬው ውጊያ መይሳው ካሳኮር አጣና ዋሴ ክፍለ ጦር ስር የምትገኘው የተካ ብርጌድ አባላት ናቸው በጠላት ላይ በአገዛዙ ጦር ላይ ቅጽበታዊ እርምጃ በመውሰድ ከፍተኛ ጉዳት ማድረሳቸውን ያስታወቁት። ይህ በእንዲህ እንዳለ በዚሁ አካባቢ ሱዳን ድንበር በአገዛዙ ጦርና በፋኖ ኃይሎች መካከል እየተደረገ ባለው ጦርነት በዛሬው ዕለት ከፍተኛ ውጊያ ሲደረግበት የዋለው ደለሎ ቁጥር አንድና ቁጥር አራት አዲስ አለምና ሽመለ ጋራ በተባሉ ቦታዎች አሁንም ውጊያው ተጠናክሮ በአዲስ መልክ የተጀመረ መሆኑና በዚሁ ውጊያ መይሳው ካሳ ሁለተኛ ኮር እያደረገ ባለው ማጥቃት ጓንግና ታጉር በተባሉ ቦታዎች ላይ እንዲሁ ከፍተኛ ጉዳት ማድረሳቸውን አስታውቀዋል። በነዚህ በሁለት ቦታዎች በተደረገው ውጊያ ከሰላሳ አራት በላይ የአገዛዙ ጦር ሲገደል ከሰላሳ አምስት በላይ መቁሰሉና በርካታ የወታደራዊ ትጥቆችን መማረክ መቻላቸውንና በተለይ የእነዚህ ሁለቱ ቁጥር አራት እና ቁጥር አንድ እንዲሁም ሽመለ ጋራ ተብሎ የሚጠቀሰው አካባቢ የአገዛዙ ጦር ፈርሶ አካባቢውን ለቆ እየወጣ እንደሆነ አሁን ማምሻውን የደረሰን መረጃ ያመላክታል። ከሰሞኑ የአማራ ፋኖ ህዝባዊ ድርጅት በባህር ዳር ከተማ በባህር ዳር ከተማ የፋኖ ኃይሎችን አክማቸዋል ተብለው የተፈረጁ አራት ስፔሻሊስት ሀኪሞች መታሰራቸውን አስታወቀ ከጥቅምት ሀያ አራት እስከ ትናንትናው ቀን ድረስ አራት ሀኪሞች መታሰራቸውን ሲገልጹ ዶክተር መኩ ዳምጤ የተባለ ስፔሻሊስት ዶክተር ስመኘው የጠቅላላ ቀዶ ህክምና ስፔሻሊስት ዶክተር ይበልጣል የነርብ እና የጭንቅላት ቀዶ ህክምና ስፔሻሊስት እንዲሁም ዶክተር ዘላለም ስመኝ የተባለ የጠቅላላ ቀዶ ህክምና ስፔሻሊስትና በሙያው በርካታ ዓመታትን ያገለገለ የፋኖ ኃይሎችን አክማቸዋል በማለት ወደ ስምንተኛና ዘጠነኛ ፖሊስ ጣቢያ እንዳስገቧቸው ለማወቅ ተችሏል። ነገር ግን የመጀመሪያው ማንኛውም የህክምና ባለሙያ ትምህርቱን ከተከታተለ በኋላ እጁን አንስቶ ቃል የሚገባው በተማርኩት ሙያ እርዳታን ናገዛን ፈልጎ ለሚመጣ ማንኛውም ሰብአዊ ፍጡር ዘር፣ ቀለም፣ ጾታ፣ ሃይማኖት ወዘተ ሳልል አገለግላለሁ ብሎ መሆኑ እየታወቀ ለምን በሙያችሁ አገለገላችሁ ተብለው መታሰራቸው በነዋሪዎች ዘንድ ከፍተኛ ድንጋጤ መፍጠሩን ለማወቅ ተችሏል። ይህ በእንዲህ እንዳለ በደቡብ ጎንደር ከጥቅምት 26 ጀምሮ በአንዳቤት ከተማ አቅራቢያ በጣም በቅርብ ርጥቀት ላይ በምትገኝ ሜላት በተባለች ቀበሌ ላይ በሶስት ቦታዎች ማለትም ወልዳሃና፣ መርጂ እና ጠንቆት ገብርኤል በተባሉ አካባቢዎች ላይ ከፍተኛ ውጊያ የተቀሰቀሰ ሲሆን የኡባን ታርባ ተኮር በፈጸመው ማጥቃት ከሀያ አምስት በላይ የአገዛዙን ጦር መደምሰሳቸውንና በርካታ ቁስለኞች ቁስለኛ ማድረጋቸውን ገለጹ። ይህ ወሎ አካባቢ በመቄት ወረዳ ገረገራ በተባለች ከተማ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክስ የአንሻ ክፍለ ጦር ጥቃት በመፈጸም ከሀያ አምስት በላይ የአገዛዙን ጦር በመግደል አስራ አምስቱን ማቁሰላቸውን አስታውቀዋል። የአገዛዝ ጦር ከጋሸና ከተማ በርካታ እግረኛ ሰራዊት ተሰልፎ በስድስት ድሽቃና ሞተሮች ታግዞ ጥቃት ለመፈጸም የተንቀሳቀሰ ቢሆንም የፋኖ ኃይሎች ከፍተኛ የሆነ የመልሶ ማጥቃት በማድረግ የመጣውን ሰራዊት መተው መበተናቸውን አስታውቀዋል። አሁን ዛሬም ከመቼ ግዳን ወረዳ ሙጃና ወንዳች በተባሉ አካባቢዎች ላይ በፋኖ ኃይሎች ቁጥጥር ስር የሚገኙ ቦታዎችን ለማስለቀቅ ከፍተኛ እንቅስቃሴ ያደረገው የአገዛዙ ጦር አሁንም ሳይሳካለት ተመቶ ወደ ምሽጉ ወደ ጋሸና መመለሱን ገልጸዋል። ይህ በእንዲህ እንዳለ በምስራቅ ጎጃም እና በምዕራብ ጎጃም በተለያዩ ወረዳዎች በአገዛዙ ጥምር ጦርና በፋኖ ኃይሎች መካከል አዲሱ እጃ በትናንትና ሁለት መቀስቀሱ እንደማወቅ ተችሏል። በተለይ በደንበጫና ማኑኤል አጎራባች ወረዳዎች ናቸው። እነዚህ ሁለት ወረዳዎች በሁለቱ ወረዳዎች ላይ በተመሳሳይ ጥቃት በመፈጸም በተመሳሳይ ሰዓት ጥቃት በመፈጸም ከፍተኛ ድል መጎናጸፋቸውን አስታውቀዋል። በተለይ በደንበጫ ወረዳ ወረዳ ዋድና አዲስ ዓለም በተባሉ ከተሞች ላይ በአገዛዙ ጦር ካምፖች ላይ በፈጸሙት ማጥቃት በርካታ የአገዛዙ ጦርና የአድማ በተን አባላትን መምታታቸውን አስታውቀዋል። የማሻከሎ ወረዳ ማኔር ከተማም እንደዚሁ የፋኖ ኃይሎች ገብተው በከተማዋ ከፍተኛ ድል መጎናፀፋቸውን አስታውቀዋል። በዚሁ አካባቢ በማቀ- ሰሜን ጎጃም በመራዊ ከተማ ውስጥ በሚገኘው የአገዛጹ ጦር ካምፕ ላይ የአማራ ፋኖ ህዝባዊ ድርጅት ቴዎድሮስ የመቶ ሁለተኛ ኮር አካል የሆነችው ሻምበል መማር ጌትነት ሲያለቃ እርምጃ በመውሰድ በከተማዋ ላይ በፈጸመችው ማጥቃት ከሀያ በላይ የሚኒሻ አባላትና የአድማ ብተና አባላትን መግደላቸውና ከሀያ አምስት በላይ ማቁሰላቸውን እንዲሁ አስክሬናቸውን ለማንሳት የመከላከያ ሰራዊት ሲመጣ ሁሉንም ማህበረሰብ ወደ የቤቶቻቸው በማስገባት አስክሬኖቻቸውን ማንሳታቸውን ተያይዞ ተገልጿል። በመጨረሻም በአብይ አህመድ መከላከያ ሰራዊት ውስጥ ቁልፍ በሆኑ የመረጃና ዘመቻ መምሪያ ውስጥ የሚሰሩ የአማራ ብሔር ተወላጅ መኮንኖች መታገዳቸው ተገለጸ። በአማራ ክልል አብይ አህመድ የገጠመውን ወታደራዊ ኪሳራ ተከትሎ ነው እግዱ የተላለፈው። በመከላከያ ውስጥ የሚገኙ የአማራ ተወላጅ መስመራዊ መኮንኖች የታገዱባቸው ክፍሎች የመረጃ ማጠናከርና ትንተና፣ ምንድስና ቃኝ፣ መገናኛና ሎጂስቲክ ውስጥ እንደሆነም ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። በተለይም በወሎ ዘመቻ አደም ከፍተኛ ሽንፈት የደረሰበት የአብይ አህመድ አገዛዝ በቅርቡ ባደረገው ግምገማ ለሽንፈቱና አጠቃላይ ኪሳራው በሰራዊቱ ውስጥ በመረጃና ዘመቻ መምሪያዎች ውስጥ የሚሰሩ የአማራ ተወላጅ መኮንኖች የሚጠበቅባቸውን ኃላፊነት ባለመወጣት አሊያም ሆን ብለው በአሻጥር ሰራዊቱን አስመትተውታል የሚል ግምገማ እንደተደረገባቸው ነው ለአንከር ሚዲያ በደረሰው መረጃ ላይ ተመለክተው ለሰራዊቱ የመከላከልም ሆነ የማጥቃት ስትራቴጂ የሚሆኑ መረጃዎችን ከጠላት መሰብሰብ ሲገባቸው ምንም እንዳልሰሩ መልካ ምድራዊ ጥናት ባለማካሄድና ሎጂስቲክን ከጠላት ወረዳ ባለማራቅ ፋኖ እንዲማርከው አድርገዋል በሚልም እንደተገመገሙ ነው በመረጃው የተገለጸው። ከፍተኛ ቁጣ ውስጥ ያሉትና በዋናነትም የብሔር መስመር በተከተለ መልኩ ግምገማውን እንዲመሩ የተመደቡት ጀኔራል መኮንኖች መከላከያ ውስጥ የፋኖ ትልቅ መረብ አለ። እሱን ይዘን መከላከያውን ከመፍረስ አንታደገውም ብለው በል ውስጥ ሆነው ከመድረክ ሲናገሩ እንደነበረ የጠቀሱት ሱት መረጃውን ያደረሱን ምንጮች በመጨረሻም የተወሰኑ የአማራ ብሔር ተወላጅ መስመራዊ መኮንኖች ላይ እርምጃ እንዲወሰድ በመስማማት ግምገማው መጠናቀቁን ገልጸዋል። እርምጃው ከእስር እስከ ስራ ማገድ የሚደርስ ሲሆን የሚታሰሩት ተለይተው እንደተወሰዱና በአሁኑ ሰዓት የት እንደሚገኙ እንደማይታወቅ ተመልክቷል። ቁልፍ ቦታም ይዘው ይሰሩ የነበሩ ባለማዕረግ አመራሮች ደግሞ የእግድ ትዕዛዝ እንደተሰጣቸው ነው ለማወቅ የተቻለው። ይህንን ግምገማ በመምራት ከሌሎች የኦሮሞ ተወላጅ ጄኔራሎች ጋር በመሆን ሲያካሄድ የነበረው ምክትል የታማጆር ሹሙ ጀነራል አበባው ታደሰ እንደሆነም ተመልክቷል። ይህ በእንዲህ እንዳለ በቁም ስር ባሉት ሌትናል ጀነራል አሰፋ ቸኮል ምትክ ብርጋዴር ጀነራል ዘውዱ ሰጣርጌ መመደባቸውን አንከር ሚዲያ ያገኘው መረጃ ያመለክታል። ከፋኖ ጥቃት ጋር በተያያዘ በተደጋጋሚ በኦሮሞ ተወላጅ የሰራዊቱ አዛዦች ከፍተኛ ትችት ሲቀርብባቸው የነበረውና በሁለት ዓመቱ ከሕወሓት ጋር በነበረው ጦርነት ወቅት ከአብይ አህመድ ሰራዊት ጎን ተሰልፈው ለነበሩት የአማራ ልዩ ኃይልና ለፋኖ ታጣቂዎች ልዩ ልዩ የጦር መሳሪያዎችን ድጋፍ አድርገዋል ተብለው በየጊዜው የሚወቀሱት ሌትናል ጀነራል አሰፋ ቸኮል በመጨረሻም በቁም ስር እንዲሆኑ የተደረገ ሲሆን ይመሩት የነበረው የጦር ክፍል ሰሞኑን ለብርጋዴር ጀነራል ዘውዱ ሰጣርጌ መሰጠቱን ነው ያገኘነው መረጃ የሚያመለክተው። አብይ አህመድ የአማራ ተወላጅ ጀነራል መኮንኖችን በጡረታና በቦታ ሽግሽግ ከወሳኝ የሰራዊቱ ክፍል እያሰናበታቸው መሆኑ በቅርቡ መዘገባችን የሚታወስ ነው።